ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ላለፉት አስር ዓመታት ከሼልፍ ላይ በሰራቸው ስራዎቹ አማካይነትና በተለይ በአግሪካልቸራል ባዮቴክኖሎጂ ላይ በሰራቸው የሪሰርች የማስተዋወቅ ስራ ላይ የኢትዮጵያ ግብርና ምርምር እንዲሁም ደግሞ ኦፍ አፕ ወይም ደግሞ ኦፕን ፎረም ፎር አግሪካልቸራል ባዮቴክኖሎጂ የተሰኙ ተቋማት በጋራ በመሆን ባለፈው ሳምንት እውቅና ሰተውታል። በዚህ አጋጣሚ እውቅና የሰጡንን ተቋማት ከልባድ ገ እናመሰግናለን። ይሄ የአበረታታናል ጥናትና ምርምሮችን በማገዝና ጥናትና ምርምሮችን በማስተዋወቅ ጥሩ አቅም ስለሚሆነን በዚሁ አጋጣሚ በጣም አድርገን እናመሰግናለን። ውድ ቤተሰቦቻችን ከሼልፍ ላይ ዛሬ ይዞላችሁ የመጣው የፕሮግራም ርዕሰ ጉዳይ ወተትን በአራት ሰዓት ማርጋት የሚችል የእርጎ እርሾን በተመለከተ እናወራለን። እንግዳይ ዶክተር ተስፋ ማርያም በርሄ ነው የመጣው ደግሞ ከባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ነው። ከፍተኛ ተመራማሪ ነው። በዚህ በእርጎ እርሾ ላይ ባደረገው ጥናትና ምርምር ትልቁን አስተዋጽኦ ያደረገ ከሌሎች ተመራማሪዎች ጋር በመሆን አንዱ ነው። ዛሬ እንግዳችን ሆኖ እዚህ ስቱዲዮ ተገኝቷል። እንኳን ደና መጣ መጣ። እንኳን ደና ቆያችሁ። እንግዲህ አሁን መረጃዎች እንደሚነግሩን ከሆነ የእናንተ የጥናትና ምርምር ውጤት መሰረቱ ደቂቅ አካላት ናቸው። ደቂቅ አካላት ደግሞ የምድራችን ኢንጂነሮች ናቸው የሚባሉት፣ ስለዚህ ደቂቅ ህያዋንም ይባላሉ። ስለዚህ እነዚህ ደቂቅ አካላትን በመጠቀም ነው እንግዲህ ይህን ጥናትና ምርምር በማድረግ ውጤቱን ያስገኛችሁትና እስ እንደው በመጀመሪያ ደረጃ 99.9 በመቶ የሚሆኑት ጥቅም አላቸው ስለሚባሉት፣ ስለዚህ ስለነዚህ ስለ ደቂቅ አካላት ወይም ደቂቀ ዘአካላት ህያዋን የሚሏቸዋል። እንደው የተወሰነ ነገር ስለነሱ ይንገሩኝ። አመሰግናለሁ። ያው ደቂቅ ህይወታውያን ወይም ደግሞ ደቂቅ አካላት የሚለው ያው ትርጓሜውም ማይክሮ ኦርጋኒዝም የሚለው የእንግሊዝኛ ትርጉሙ የሚያስከሄድ ነው የሚመስለው። ደቂቅ አካላት ወይም ደግሞ ህዋስ አንድ ህዋስ ወይም ሴል ነው። እነዚህ ማይክሮ ኦርጋኒዝም ደግሞ ያው ሲንግል ሴል ናቸው፣ ወይም ደግሞ አንድ በተናጠል ሴል የሚኖሩ ናቸው ማይክሮ ኦርጋኒዝም ይባላል በእንግሊዝኛ። እነዚህ ማይክሮ ኦርጋኒዝም በህይወታችን በጣም ወሳኝ ናቸው። በምንበላው በምንኖሩ በአካባቢያችን፣ በግብርና ሁሉም ነገር በጣም ጠቃሚ ናቸው። በዚህ መጠንም የተወሰኑ የሚጎዱም አሉ ፓቶጀኒክ ማይክሮኦርጋኒዝም ማለት ሰውን ለበሽታ ለበሽታ የሚዳርጉ ናቸው። አንዳንድ ነገሮች ደግሞ ለምሳሌ መበስበስ ስፖይሌጅ ማይክሮኦርጋኒዝም የምንላቸው አሉ። እነዚህም የሚያበሰብሱ አሉ። ቤኔፊሻል ማይክሮኦርጋኒዝም ወይም ደግሞ ጠቃሚ ማይክሮኦርጋኒዝም የምንላቸው ደግሞ በጣም የሚጠቅሙ ናቸው። አብዛኛው የሚጠቅሙ ይበዛሉ። ምናልባትም ዘጠና ዘጠኝ ነጥብ ምናምን ብለን መውሰድ እንችላለን። በጣም ጠቃሚ ናቸው ወሳኝ ናቸው። እነሱም ከሌሉ ኦልሞስት ይሄ ሳይክሊንግ የምንለው የለም ማለት እንችላለን ማለት ነው። በዚህ መጠንም ደግሞ የተወሰኑ የሚጎዱ በሽታን የሚያመጡ ምግብንም ሌላም የሚያበሰብሱ ስፖሌጅ ማይክሮኦርጋኒዝም ደግሞ አሉ ማለት ነው። እነዚህ በጣም ጠቃሚ የምንላቸው ለምሳሌ እኛ ከምንሰራው ስራ የተቀራረበ አክቲቪቲ ያላቸው ደግሞ በህይወታችን በተለይ ምግብ ላይ ምሳሌ እርጎ እርጎ እንዲሆን ወተት የነበረ ወደ እርጎ እንዲቀየር እነዚህ ጠቃሚ የምላቸው ማይክሮ ኦርጋኒዝም ናቸው የሚቀየሩት። ፈርመንቲንግ ማይክሮ ኦርጋኒዝም ይባላሉ፣ ወይም ደግሞ ላክቲክ አሲድ ባክቴሪያ ይባላሉ። ጀነራል አጣራራቸው ግን የተለያዩ ናቸው። ምግብ ምግብ እንዲሆን፣ በተለይ እርጎ እርጎ እንዲሆን እነዚህ ማይክሮኦርጋኒዝም ናቸው ፈርመንት እንዲሆን የሚያደርጉ። እንጀራም እንዲቦካ የሚያደርገው ማይክሮኦርጋኒዝም ናቸው፣ ፈርመንትድ ነው። እንጀራ ካልቦካ ቂጣ ነው የሚሆነው። ጠላም ጠላ እንዲሆን እነዚህ ማይክሮኦርጋኒዝም ናቸው ፈርመንትድ የሚያደርጉት ማለት ነው። ሌሎችም ፈርመንቴሽን ላይ ቴክኖሎጂ እንደ አረቂም ሊሆን ይችላል፣ ጠጅም ሊሆን ይችላል፣ ቆጮም፣ ሌሎችም ማንኛው አይነት ፈርመንቴሽን እነዚህ ማይክሮኦርጋኒዝም ናቸው ከሮንግ ማቴሪያል ወደ ፕሮሰስ የሆነ ወይ ደግሞ ወደ ፈርመንትድ የሆነ ፕሮዳክት የሚቀይሩት ማለት ነው። እና ከነዚህ የእኛ ስራ ማዕከል ያደረገው ለእርጎ ሊያረጉ የሚችሉ ማይክሮ ኦርጋኒዝም ነው የወሰድ ነው ማለት ነው። እና እነዚህ ማይክሮ ኦርጋኒዝም እርጎ ላይ የተለያዩ አሁን የነሳዋቸው በነፍሻል ፓቶጀኒክ፣ ስፖሊጅ የሚባሉ ማይክሮ ኦርጋኒዝም አለ። ትራዲሽናሊ የረጋ እርጎ ሁሉንም ይይዛል። ስለዚህ ይሄ በባህላዊ መንገድ የረጋ እርጎ ያው ሁላችንም በጣም የምንወደው ምግብ ነው። እርጎ ተወዳጅ ምግብ ነው፣ ሁሉም ይጠጣዋል ግን ሙሉ በሙሉ ደግሞ ደህንነቱ የተጠበቀ ነው ለማለት ትንሽ ይከብዳል። ለምን? እርጎ ጠጥቶ ብዙም ኮንፈርት የማይሰማቸው ሰዎች አሉ እ እርጎ አይስማማኝም ይላሉ። ለምን? እነዚህ ሁሉም ሁሉንም ባክቴሪያዎች ስላሉ ማለት ነው። እና ይረበሻል አንዳንዱ እና ለህፃናት አይሰጥም። በባህላችን እርጎ ለህፃናት አይሰጥም። ለምን? እነዛ ፓቶጂኒክ የምንላቸው ማይክሮኦርጋኒዝም ስላሉ ህጻናት ደግሞ የመከላከል አቅማቸው ቀንስ ያለ ስለሆነ ስለማይችሉት እርጎል ህጻናት አይሰጥም። አንዳንድ ሰዎችም ኢሚኖ ኮምፕሮማይዝ የበሽታ የመከላከል አቅማቸው ደከም ያሉ ሰዎችም ያን ሲጠጡት ጥሩ ስሜት አይሰጣቸውም፣ ወይም ዲያሪያ ነገር ወይም የመነፋት ድምፅ ምናም ያመጣል። ለምን ሁሉም ማይክሮ ኦርጋኒዝም ያሉ እርጎ ላይ በባህል የረጋ። ስለዚህ የኛ ዓላማ ያተኮረም እነዚህ ስፖይልጅ ማይክሮ በማስወገድ ፓቶጀኒክ ወይም ደግሞ በሽታ ሊያመጡ የሚችሉ ማይክሮኦርጋኒዝም በማስወገድ በነፍሻሉ ብቻ በመውሰድ በነፍሻሉ ወይም ደግሞ ጠቃሚን ብቻ በመውሰድ እርጎን ለማርጋት ነው ዋና ዓላማው። ይህንን ምንድን ነው የሚጠቅመን? አንደኛ ድህንነቱን በደንብ እንዲጠበቅ ያደርጋል። ሁላሁሉ ማህበረሰብ እንዲሆን ያደርጋል፣ እርጎ ማለት ነው። ሁለተኛ ደግሞ ይሄ ታይሙ ማሳጠር፣ እርጎ አዲስ አይነት እንግዲህ ትልቅ የምርምር ውጤት ነው። እንደምናውቀው ወተት ይረጋል የሚባለው መረጃዎችም እንደሚነግሩን ብዙዎችም እንደምናውቀው ከ24 ሰዓት እስከ 48 ሰዓት ባለ ጊዜ ቆይታ ነው የሚረጋው። አሁን የእናንተ የጥናትና ምርምርና ግኝት ከአራት ሰዓት በአማካይ እስከ ስድስት ሰዓት በሆነ ጊዜ ውስጥ ወተት እንዲረጋ የማድረግ አቅም ያለውን የእርጎ እርሾን ነው ለማግኘት የቻላችሁትና በተወሰነ እንደው ሂደቱን ብናየው ደስ ይለኛል። ያ ክፍተቱ እንደነገርኩ እንዳነሳሁት አንደኛው ከደህንነቱ አንጻር ነው። ሙሉ በሙሉ ደህንነቱ የተጠበቀ እንዲሆን ማለት ነው፣ ለሕፃናትም ለሌላም ሁሉም ሰው እንዲጠጣው ለማድረግ ነው ከደህንነት አንጻር። ሁለተኛ ደግሞ ከጊዜ አንጻር ከጊዜ አንጻር ከ24 እስከ 48 ሰዓት ይፈጃል። ምናልባት እንደሱም ሆኖ ሳክሰስፉል ላይሆን ይችላል ወይ፣ ስኬታማ ላይሆን ይችላል። አንዳንዱ ነገሮች ሊያጋጥሙ ይችላሉ እና ጊዜው ማሳጠር ራሱ ጥሩ ነው 24 ሰዓት ከመጠበቅ በአራት ሰዓት ላይ እርጎ መምረት ማለት በጣም ከኢኮኖሚ ወይም ደግሞ ከገንዘብ አንጻር ታይም ኢዝ መኒ በሚለው ፕሮሰስ የሚያደርጉ ፋብሪካዎች አሁን ከ24 ሰዓት የሚፈጅባቸው ወደ አራት ሰዓት ቢያሳጥሩት ሶስት አራት ባች መሰራት ይችላሉ ማለት ነው። በ24 ሰዓት አራት አራት ብናደርገው ብዙ ጊዜ ባች መሰራት ይችላሉ። አንድ ጊዜ ሊሰሩት የነበረው የእርጎ ፕሮሰሲንግ ብዙ ባቾች ማውጣት ይችላሉ። ማቶና ታይም ኢዝ መኒ የሚለው ይህንን አንዱ ጥሩ ነው። የቤትም ቢሆን ዛሬ እርጎ ቁጭ አርገን ነገ ከመጠጣት ጠዋቱ ታልቦ እርሾ ብንጨምርበት ከአራት ሰዓት በኋላ መጠጣት ይቻላል እና ጋፑ ሰፊ ነው። ይሄ በባህል ሲሰራ የነበረው ወደ ዘመናዊ መቀየሩ ብዙ ዘርፈ ብዙ ጥቅም አለው። ከጤንነቱ አንጻር፣ ከጊዜው ማሳጠሩ አንጻር፣ ከሸልፍ ላይፉ ሸልፍ ላይፉ ወይም ደግሞ የመቀመጥ እርጉ ከተሰራ በአጭር ጊዜ ኮንሲም መደረግ አለበት። ምናልባትም ሁለት ሶስት ቀን ሊቆይ ይችላል። ፍሪጅ ውስጥ ማለት ነው። ግን እዛ ፍሪጅ ውስጥ ሆኖም ሊበላሽ ይበላሻል። ለምን እነዚህ ስፖይሌጅ ማይክሮኦርጋኒዝም የምንላቸው እዛ ውስጥ አሉ። ስለዚህ እነዚህን ስፖይሌጅ ማይክሮኦርጋኒዝም ካወጣ ናቸው ፓቶጀኒክ ካወጣ ናቸው የቀሩትን በነፍሻል ስለሆኑም የመቀመጥ አቅሙ ከአስር ቀን እስከ አስራ አምስት ቀን ሊሆንልን ይችላል ማለት ነው። ስለዚህ አንድ ጊዜ ሰርተን ፍሪጅ ውስጥ አስር ቀን ሳይበላሽ ሊቆይልን ይችላል ማለት ነው። እና ከሼልፍ ላይፍ አንጻርም ጥሩ ነው የሚሆነው። ከዛ ካለፈ ደግሞ የውጭ ምንዛሪ አንዳንድ ካምፓኒዎች በተለይ እነዚህ ትላልቅ ካምፓኒዎች፣ እርጎ ማቀነባበሪያ ካምፓኒዎች በትራዲሽናል ሳይሆን በዘመናው ነው የሚሰሩት፣ እርሾ ይጠቀማሉ። ያ እርሾ ደግሞ ከውጭ ነው የሚመጣው። የሚመጣው ያስቀራል ማለት ነው። በጣም አመሰግናለሁ ውድ ቤተሰቦቻችን። ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ትኩረት ያደረገው ቀደም ሲል እንደሰማችሁት በወተት የማርጋት ሂደት ላይ ትልቅ አስተዋጽኦ ስላለው እርሾ የጥናትና የምርምር ግኝትን በተመለከተ ነው እያወራን የምንገኘው። እንግዳዬ ዶክተር ተስፋ ማርያም በረሄ ከባዩና ኢመርጂንግ ቴክኖሎጂ ነው የመጣው ከፍተኛ ተመራማሪ ነው። ከእሱ ጋር ነው ቆይታ እያደረገን ያለ ነው። ይህንን ፕሮግራም እንድናዘጋጅና እንድናቀርብ ደግሞ ትልቁን እገዛ ያደረገልንን የኢኖቬሽን እና ቴክኖሎጂ ሚኒስቴርን ከልብ አድገ እናመሰግናለን። ጥናቶችን ያግዛል፣ እኛን ይደግፈናል። ብዙ ምርምሮችን እንድናቀርብና ለሀገር ጥቅም ያላቸው ተመራማሪዎች አቅምና ጉልበት እንዲያገኙ እገዛ ያደርጋል። በዚሁ አጋጣሚ የኢኖቬሽን እና ቴክኖሎጂ ሚኒስቴርን ከልብ አድገ እናመሰግናለን። ዶክተር እዚህ ጋ ብናያይዘው አሁን መረጃዎች እንደሚነግሩን ከወተት ተዋጽኦ አንዱ የሆነው እርጎ ከመረጃዎች ላይ ተመለከትኩት፣ የምግብነት ጥቅሙ በጣም ከፍተኛ ነው። የምግብ መፈጨትን ያቀላጥፋል፣ ለአጥንትና ለልብ ጤና ክብደትን ለመቀነስ ይረዳል። እንዲሁም ደግሞ በሰውነት ውስጥ ሊፈጠሩ የሚችሉ የተለያዩ ቶክሲክ ነገሮችንም የማስወገድ አቅም እንዳለው ይነገራል። እና ከዚህ አንጻር አሁን የእናንተ የምርምር ግኝት ይህንን አስጠብቆ በምን አግባብ ይሄዳል የሚለውን ነገር አብረን ብናነሳው ደስ ይለኛል። ያ መጀመሪያ እርጎ ውስጥ ያለው ባህላዊ እርጎ ውስጥ ያለው ምንድን ናቸው የሚለው ከዚህ በፊት በሰራ ናቸው ጥናቶች ግኝቶች አሉ። ጠቅላላ ያሉ ባክቴሪያዎች ምን ያህል ናቸው፣ እነማን ናቸው የሚለው ሜታጀኖሚክስ ሲኩዌንሲንግ የሚባል ቴክኖሎጂ አለ እሱን ተጠቅመን ከዚህ በፊት የሰራ ነው ሪሰርች አለ እና ምንድን ነው ያገኘ ነው፣ ከሰማንያ በላይ የማይክሮ ኦርጋኒዝም ወይም ደግሞ ደቂቅ ተሐዋሲያን ዝርያዎች አሉ ፈርመንትድ ሚልክ ላይ ወይም ደግሞ የረጋ እርጎ ላይ። አብዛኞቹ ያው በነፍሻል መሆናቸውን እንዳለ ሆኖ ፓቶጀኒክ የሚባሉ ማይክሮ ኦርጋኒዝም እዛ አሉ ማለት ነው። ያው በሳይንስ የሚታወቃል። እኛ በሰራ ነው ሪሰርችም ተመሳሳይ ነው ያገኘ ነው ለምሳሌ ፓቶጂኒክ የምንላቸው ኢኮላይ የሚባል አለ። ኢስቸርኪያ ኮላይ የሚባለው ማይክሮኦርጋኒዝም ዲያሪያ፣ በተለይ ህጻናት ላይ ዲያሪያ የሚያመጣ ተቅማጥ የሚያመጣ ባክቴሪያ ነው። ክሌቪሴላ የሚባል አለ፣ ሲደሞናስ የሚባሉ እነዚህ ፓቶጂኒክ የምንላቸው ማይክሮኦርጋኒዝም ናቸው እና እነዚህን ከቁጥራቸው በነፍሻል የሚባለው ባልተናነሰ ቁጥር አሉ እዛ ውስጥ ቶፕቴን እንኳን ብንወስድ ከሰማንያ ሰባቱ በብዛት በአባናስ ቶፕቴን ፕራሪታ ስናደርጋቸው አስር ውስጥ አሉ ኢኮላ ያሉ እነዚህ ያልኳቸው ፓቶጂኒክ ማይክሮኦርጋዝም አሉ። ለምንድን ነው ታዲያ ሰው እርጎ ሲጠጣ የማይታመመው ቢባል፣ የፓቶጂኒክ የመሆን አቅማቸው ተዳክሟል። ማን ነው ያዳክማቸው የሚለው ቤኔፊሻል ማይክሮኦርጋዝም የምላቸው ፈርመንቴሽን እንዲያካሄድ ያርጉትና ያ አሲድ ጠቃሚ ባክቴሪያዎቹ ፈርመንቴሽን እንዲካሄድ ካደረጉ በኋላ አሲድ ይፈጠራል። ያ አሲድ እነዛ የማይፈለጉ አቅማቸው እንዲዳከም ያደርጋል። ስለዚህ በዛ ምክንያት እነዛ የማሳመም አቅማቸው ወይ ደግሞ በሽታን የማስነሳት አቅማቸው የተዳከመ ይሆናል። ግን አሉ እንዳልኩ፣ ለሕፃናት ቢሰጥ ያንን ነገር አቅማቸውም እዛ ሊያሳዩ ያሳዩ ይችላሉ ማለት ነው። ብዙ ሰዎች ያው ሲታመሙ እርጎ ጠጡ ይባላል። አንዳንድ ሰዎችም ሲመረዙ መርዝ የሆነ ነገር ቢጠጣ እርጎ ቢጠጣ ያንን መድኃኒትነቱን ያረክሰዋል። እና እርጎ ምግብም ነው ለጤንነትም በጣም ይጠቅማል የሚለውም ለምግብነቱ የወተትነቱ ነው። ወተት ማለት በተፈጥሮ ብቸኛ ባላንስድ ሬሽን ወይም ደግሞ የተመጣጠነና የተመጣጠነና ባላንስድ ፉድ ተብሎ ነው የሚወስ ደፊኒሽኑ ማለት ነው። ብቸኛ በተፈጥሮ የተመጣጠነ ምግብ ነው። ምን ማለት ነው? ሁሉንም ንጥረ ነገር በሚፈለገው መጠን ይይዛል ማለት ነው። በተለይ ለህፃናት የሚይዛቸው ፕሮቲን ይይዛል፣ ካርቦሃይድሬት ይይዛል፣ ቫይታሚን ይይዛል፣ ሚኒራል ይይዛል። እነዚህን መያዝ ብቻ ሳይሆን ምጥናቸው መጠንና ምጥን ያስፈልጋል ማለት ነው። ምን ያህል መሆን አለበት? ምጥን ስንል ደግሞ በምን ያህል ፕሮፖርሽን ወይም ፕሮቲን መብዛት የለበትም ወይም ካርቦሃይድሬት መብዛት የለበትም ወይም ቫይታሚን ማነስ የለበትም ወይም ሚኒራል ማነስ የለበትም የሚለው ባላንስድ መሆን አለበት ማለት ነው። ስለዚህ ተፈጥሮ በተለይ ህፃናት ለህፃን ያዘጋጀው ምግብ ነው፣ ከማማሪ ግላንድ የሚወለድ ልክ ህፃን ሲወለድ ጡት ነው ምግብ የተዘጋጀለት፣ ያንን በተፈለገው መጠንና ምጥን የተዘጋጀ ነው። ልክ አንድ ህፃን ማፀን ውስጥ ሲያድግ በጣም ኮንፎርታብል ኤንቫሮንመንት ነው የሚባለው ማፀን የእናቶች ማፀን ኢትስ ሞስት ኮንፎርት። ሌላ እሱን የሚተካ እስካሁን አልተሰራም። ሰዎች እንደውም ድሎት የሚፈልጉት እና እዚህ ላይ ውስጥ ሆድ ውስጥ ባሉበትም ኮንፈርታብል የሆነ ኢንቫይሮንመንት ነው ተፈጥሮ ፈጣሪ ያዘጋጀው። ልክ እንዲ ከተወለደ በኋላ ደግሞ ለእነሱም ለህፃናት የሚሆን ባላንስ ሊሆነ ምግብ ነው ያዘጋጀውና ዘ ኦንሊ ተብሎ ወይም ደግሞ ብቸኛ ተብሎ የሚቀመጠው በተፈጥሮ እንጂ ያው በሰው ሰራሽ ባላንስን ማድረግ ይቻላል። ምግብ ፕሮቲኑም፣ ካርቦሃይድሬትም፣ ቫይታሚን፣ ሚነራል ሁሉም ባላንስ አርግን ባላንስ ሊሆን ሬሽን መስራት እንችላለን። በተፈጥሮ ግን እንደ ወተት የለም። አንደኛው ከዚህ ነው የሚነሳው፣ የእርጎ ጠቃሚነቱ ከወተቱ ነው ዘንድ። ወተት ደግሞ ወደ እርጎ ሲቀየር በነዚህ ማይክሮኦርጋኒዝም ጠቃሚ የምንላቸው ማይክሮኦርጋኒዝም ፈርመንትድ ሲሆን ደግሞ የራስ የሆነ ጥቅም ደግሞ ይጨምራል በተለይ እነዚህ ማይክሮ ኦርጋኒዝም ወይም ደግሞ ደቂቅ ህይወታውያን ያልናቸው በጣም ለሰው ልጅ ጠቃሚ ናቸው። ሁሉም ቦታ ላይ ይገኛሉ። ካፋችን ጀምሮ በጂአይቲ ጨጓራችን ጀምሮ በትንሹ አንጀት፣ ትልቅ አንጀት ጀምሮ ይሄ ሙሉን ያለው ኢንቫይሮንመንት እነሱም ይዘውታል። በጣም ከበሽታ የሚከላከሉልን እነሱ ናቸው። ስለዚህ እርጎ ላይ ደግሞ ስንጨምርላቸው የበለጠ ያን ነገር ያቀላጥፋል። ስለዚህ የጤንነቱ የሚነሳው ከማይክሮ ኦርጋኒዝም ወይ ደግሞ ከደቂቅ ተሐዋሲያን ጭምር ነው። የወተቱ እንዳለ ሆኖ ማለት ነው። ስለዚህ ይህንን በጣም ጠቃሚ የሆኑ ማይክሮ ኦርጋኒዝም እርጎ ላይ ስናገኛቸው ደግሞ የበለጠ ጥቅም ይሰጣል ማለት ነው። ስለዚህ ወተት ከወተቱም ከፈርመንቴሽኑም የሚገኘው ጥቅም እርጎ ላይ እናገኛለን ማለት ነው። ስለዚህ ይሄ እርጎ በተለይ ለህፃናትም ለአዋቂም በጣም ወሳኝ ምግብ ነው። ምግብነቱም ጥሩ ነው። እንደገና ደግሞ ጤንነቱም ጤንነትን ይሰጣል። ተጨማሪ እነዚህ ማይክሮ ኦርጋኒዝም ደግሞ በሶስተኛ ደረጃ የምናነሳው ደግሞ እነዚህ ማይክሮ ኦርጋኒዝም ለራሳቸው ጠቃሚ ሆኖ ልይ ያለ ፈርመንቴሽን ሲያካሄድ ደግሞ ይሄ ካርቦሃይድሬት፣ ፕሮቲን ይሰባብሩታል። የተሰባበረው ፕሮቲን ደግሞ ባዮአክቲቭ ፔፕታይድስ ይባላሉ። እነዚህ ባዮአክቲቭ ፔፕታይድስ ደግሞ ሰውነታችንን ጤናማ እንዲሆን በጣም ይጠቅማሉ። ስካቬንጂንግ ወይም ደግሞ የሆነ መርዛማነት ነገር ሰውነታችን በራሱ ሂደት ሲመረት እነሱም ይሰበስቡታል ማለት ነው፣ ያስወግዱታል። ስለዚህ እርጎ በጣም ዘርፈ ብዙ ጠቀሜታ ነው ያለው ማለት ነው። ሌላው ደግሞ እንግዲህ ወደ ኢንዱስትሪው ብንመጣ ደስ ይለኛል። እዚህ ጋር የቅርብ ጊዜ መረጃ ነው ይሄም የማነሳው የግብርና ሚኒስቴር ያወጣው አንድ ሁለት ዓመት ቆየት ያለ መረጃ ነው። የኢትዮጵያ የወተት ምርት መጠን ከአራት ቢሊየን ወደ ሰባት ቢሊየን ሊትር አድጓል ይላል። ከዚህ አንጻር ኢንዱስትሪው እየሰፋ ነው የሚሄደው ማለት ነው። ወተትን በተለያዩ መልክ ልንጠቀመው እንደምንችል ይታወቃል። በተለያየ መልክ ልናዘጋጀው እንደምንታወቅ አዘጋጅተን ልንጠቀመው እንደምንችል ይታወቃል። ከዛ ውስጥ አንዱ ነው እንግዲህ እርጎ። ስለዚህ እርጎን ደግሞ ለማርጋት እርሾ ያስፈልገናል። እርሾ ደግሞ ለእርጎ ለሚያረጉ፣ በተጨማሪም ደግሞ እርሾ ኢንዱስትሪ ላይ ሊሰሩ ለሚፈልጉ ትልቅ አቅም ነው ብዬ ነው ማምንም። ምን ትላለህ? ኦኬ፣ ስለዚህ እርጎ ያው ወደ ኢንዱስትሪ መግባት አለበት። እኛ የሰራ ነው ወደ ማህበረሰብ ተደራሽ መሆን አለበት። እንዲት ነው የሚደርሰው የሚለው ይሄንን እኛ እንደ ፕሮቶታይፕ ነው ይሄንን ያወጣ ነው። የፕሮቶታይፕ በኢንዱስትሪ እየተመረተ በደረቁም በፈሳሽም መልክ ማህበረሰቡ ላይ መድረስ አለበትና። በዚህ ላይ የሚሰማሩ ባለሀብቶች ያስፈልጋሉ። ምክንያቱም የኛ ኢንስቲትዩት የምርምር ተቋም ስለሆነ ናን ፕሮፊት ኦርጋናይዜሽን ስለሆነ እዚህ ቢዝነስ ላይ የሚገባ በዋናነት የሚገባ አይደለም፣ ሳፖርት ያደርጋል ማለት ነው። እኛ ያወጣ ነው ምርት ባለሀብቶች በዚህ ላይ መሰማራት አለባቸው ማለት ነው። ስለዚህ ኢንዱስትሪ የሚሆነውም አንደኛ እርሾም ብቻ የሚያመርት አምርቶ ለማህበረሰቡ የሚያደርስ ሊሆን ይችላል። ሌላኛው ደግሞ የወተት ማቀነባበሪያ ፋብሪካ። ራሱ የሆነ ፋብሪካ ነው የሚሆነው ማለት ነው። ስለዚህ ይህንን ስናደርቀው ይሄ እርሾ በሊኩዊድ መልክ ነው ያወጣናቸው። እነዚህ ባክቴሪያዎቹ ግን በሊኩዊድ መልክ ወይም ደግሞ በፈሳሽ መልክ ላያያዙ የሚመች አይደለም። ዲፕ ፍሪዚንግ ይፈልጋሉ። ኔጌቲቭ 80 ዲግሪ ሴንቲግሬድ በታች ነው መቀመጥ ያለባቸው ምናልባትም ለአጭር ጊዜ ከሆነ ደግሞ ኔጌቲቭ 20 አካባቢ መቀመጥ አለባቸው። ያንን ፋሲሊቲ ላይኖር ይችላል። ስለዚህ የበለጠ የሚሆነው ደግሞ ማድረቁ ነው። ቢደርቅ እንደ ዳቦ እርሾ ማለት እንደ ዳቦ እርሾ ዳቦ እርሾ ላይ ያለው ሕይወት ያላቸው ደቂቅ ሕይወታውያን ናቸው፣ ግን አልሞቱም። በማይሞት በማይገል መንገድ ነው የደረቁት ማለት ነው። ያ ማድረቂያ ቴክኖሎጂ ደግሞ ፍሪዝ ድራይንግ ይባላል። ያው ማድረቅ ስንል በፀሐይ ወይም ደግሞ በሆነ ሂቲንግ ምናምን ነው ያው እሱ ነው የሚመጣልን ግን እሱ አይነት ይገላቸዋል። በፀሐይም ቢሆን በሌላ ቴክኖሎጂ ሂቲንግ ከተጠቀም ይገላቸዋል። ስለዚህ ፍሪዝ ድራይንግ ቴክኖሎጂ የሚባል አለ። ያ ቴክኖሎጂ ምንድን ነው? መጀመሪያ በረዶ ያደርጓቸዋል። ይሄ ፈሳሽ ያለው በረዶ ያርጓል። በረዶ ከፈጠረ በኋላ ደግሞ ቫኪዩም ይፈጥራል ወይም ደግሞ አየሩ ዜሮ ያደርጓል። ስለዚህ ቀጥታ በረዶ የነበረው ምንድን ነው የሚሆነው ወደ ጋዝ ይተናል ማለት ነው። ይሄ ቴክኖሎጂ ያው ዓለም የሚጠቀምበት ቴክኖሎጂ ነው። በጣም እንደዚህ ለደቂቅ ህይወታዊያን ለሆኑ ነገሮች ለማድረግ ከፈለግን ፍሪዝ ድራይንግ ነው የምንጠቀመው። አይቅላቸውም። ከበረዶ ወደ ጋዝ ይቀየራል። ከበረዶ ወደ ውሃ ሳይሆን የሚቀየረው ከበረዶ ወደ ጋዝ ነው፣ ይተናል ማለት ነው። ከበረዶ ወደ ፈሳሽ፣ ከፈሳሽ ወደ ጋዝ ነው መቀየር ያለበት በዚህኛው ቴክኖሎጂ። ይሄኛው ግን ከበረዶ ቀጥታ ወደ ጋዝ ሳብሊሜሽን ይባላል። ይሄን ኦኬ፣ መጀመሪያ በረዶ ያደርገዋል ማሽኑ። ያንን የደረቀ በረዶ ደግሞ አየሩ ቫኪዩም እናርጋዋለን፣ ይነሰላ አየር። ከላይ ያለው ፕሬሸር ዜሮ ስታርገው ቀጥታ ወደ ጋዝ ይቀየራል። ስለዚህ እነዚህ ህይወት ያላቸው ምን አልተነኩም ማለት ነው። ከነ ህይወታቸው ይደርቃል። እዚህ ላይ ምን እንጨምራለን? ስናደርቅ አዲቲቭስ ወይም ደግሞ ክሪዮ ፕሮቴክታንት የሚባሉ ያስፈልጋሉ። የሚሸከማቸው እነሱም ሲደርቁ እንዳይጎዱ የሚያደርጋቸው የሚቀመጡበት ስፍራ ይፈልጋሉ። ይኸኛው አሁን ባክቴሪያ ብቻ አይደለም። ልክ ለምሳሌ የደረቀ ሙዝ ቢሆን ያ የደረቀ ሙዝ ብላይ ብናደርቀው፣ ስለዚህ ያንን ሙዙም ማድረቂያው ነው ይሄ ማይክሮኦርጋኒዝም ደግሞ እዛ ውስጥ አለ። ልክ እንደ ድራግ የደረቀ ወተት ድራግ ከኒን ስንወስድ ታብሌት ታብሌቱ ሙሉ በሙሉ አክቲቭ ኢንግሪዲየንት አይደለም። እዛ የሚሸከመው የተለያዩ ስታርት አይነቶች ሌሎች አሉ፣ ማድረቂያ ማለት ነው እዛ ውስጥ አሉ ማለት ነው። ስለዚህ ትልቁ ምናልባት አስር ፐርሰንት ሊሆን ይችላል ያ መድኃኒትነት ያለው ማለት ነው። ይሄኛውም እንደዚ አይነት ማድረቂያ ይፈልጋልና ይህንን ማድረቂያ እኛ ራሱ ይህንን የማድረቂያ የምንላቸው እዚሁ አገር ውስጥ ነው ያ ዲቨሎፕ ያደረጉት ማድረቂያ ከውጭ ነው የሚመጣው። ኢቭን ለእርሾ እንደ ሱክሮስ፣ ላክቶስ፣ ትሪሄሎስ የሚባሉ ኬሚካሎች አሉ። እነሱም ከውጭ ነው የሚመጣው። ግን እነሱም ሊተካ የሚችል ሀገር ውስጥ ታሳቢ አድርገን ነው ሪሰርች የሰራ ነው መጨረሻ ላይ ጥሩ ውጤት ነው ያገኘ፣ ነው ማለት አዎ። ስለዚህ የእርሾ ፋብሪካ እኮ አንድ ሰው ከፈተ ማለት ለወተት አለ፣ የዳቦ አለ፣ የቆጮ አለ፣ የቢራ ነክና ለበቨሬጅ ኢንዱስትሪ የሚጠቅሙ የእርሾ አይነቶች አሉ። ስለዚህ እነዚህን ሁሉ ታሳቢ አድርጎ ፋብሪካው ሂውጅ መሆን አቅም አለ፣ ማስፋት ይቻላል። ስለዚህ ያው ይሄንን ሪኮመንድ እናረጋለን እንዲጎበኟችሁ። በዚሁ አጋጣሚ እንግዲህ ሚዲያ ስለሆነ ይሄንን ሪኮመንድ እናረጋለን። እንግዲህ መስራት የሚፈልግም በዚህ ዘርፍ ላይ ያለ ተቋምም ይህንን የእርሾ ግኝት መጠቀም የሚችልበትን አጋጣሚ ባዮና ኢመርጂንግ ቴክኖሎጂ ሄዶ ማግኘት ይችላል፣ ባለሙያዎቹን ማለት ነውና፣ በመጨረሻም እንግዲህ የሌሎች አለም ተሞክሮች ብዙ ናቸው። እንግዲህ የኢንዱስትሪ ግብዓት ነው። የባዮ ቴክኖሎጂ የባዮ ኢኮኖሚ ዘርፉን የማሳደግ አቅም አለው። በተጨማሪም ደግሞ ጣፋጭ የሆነ እርጎንም ለማዘጋጀት እንዴት እንደምንጠቀም ቀደም ሲል ወደዚህ ውይይታችን ከመግባታችን በፊት የተወሰነ ነገር ሀሳብ ሰጥተን ነበር። ማጠቃላይ አድርገን ኖጣ የኢትዮጵያ ባዮ ዳይቨርስቲ አግሪ ኢኮሎጂው ማዕከል አድርገን ነበር ሪሰርቹ ፕሮፖዛል በጣም ዳይቨርሲፋይድ የሆነ አግሮ ኢኮሎጂ ስላለ የተለያዩ ስትሬኖች እናገኛለን ብለን ነበር የተነሳ ነው። ምክንያቱም የኢትዮጵያ አግሮ ኢኮሎጂ ከሃይላንድ 4600 ሜትር ሳባፍ ሲለበል ወደ ሎላንድ ዲፕሬሽን የዳሉ ዲፕሬሽን የምንለው 125 ሜትር ቢሎ ሲለበል መሰለኝ ካልተሳሳትኩ፣ በጣም ዳይቨርሲፋይድ የሆነ ሁለቱን ኤክስትሪም በአንድ ላይ ያላት ሀገር ናት። እዚህ ላይ የሚፈጠረው ባዮዳይቨርሲቲ አለ። ማይክሮኦርጋኒዝም የተለያዩ ማይክሮኦርጋኒዝም ነው የሚኖሩት ማለት ነው። አፋር ላይ ያለ ማይክሮኦርጋኒዝም ከራስ ዳሽን ላይ ያለ ማይክሮኦርጋኒዝም ይለያያል። ቢካውዝ ኦፍ ኢንቫይሮንመንቱ ማለት ነው። ይሄ ይሄ ዳይቨርሲቲ አግሮ ኢኮሎጂ የተለያዩ የእንስሳትም፣ የማይክሮኦርጋኒዝም ወይ ደሞ ተሐዋ ደቂቅ ተዋሲያን የሚላቸው ላይ እጽዋት ላይ ዳይቨርሲቲን እንዲኖር ያደርገዋል። ሴንተር ኦፍ ዳይቨርሲቲ የምትባለው ኢትዮጵያም ከዚህ አንጻር ነውና ይህንን ታሳቢ አድርገን ስን ሳምፕል ኮሌክት አድርገን ወደዚህኛው ስንገባ እርጎ በተፈጥሮ የሆነ ፊክስድ የሆነ ፒኤች አለ። አራት ነጥብ ሰባት አካባቢ ነው የሚረጋው። ፒኤች እየወረደ እየወረደ ያው ወተቱ ስድስት ነጥብ ስድስት አካባቢ ነው ፒኤቹ። እየኮመጠጠ ሲሄድ እየወረደ ፒኤች ይወርዳል። ልክ አራት ነጥብ ሰባት ስድስት አካባቢ ሲደርስ አይዞ ኤሌክትሪክ ፖይንት ይባላል። የፕሮቲኖቹ አይዞ ኤሌክትሪክ ፖይንት ማለት የሆነ መገፋፋትን መሳሳብ የሚባሉ ኤሌክትሮስታቲክ ፎርስ ዜሮ ይሆናል። እዛ በኋላ አግሪጌሽን የሚፈጥረ ወተት የነበረው እርስ በርሱ እያያዛል ማለት ነው። ስለዚህ እዛ ላይ ነው እርጎ የሚሆነው። እነዚህ ያው ኖርማል ስታንዳርድ እርጎ የሚሆነው ማለት ነው። የእኛ ግን አንዳንድ ስትሬኖች ከዛ በላይ ከፍ ብሎ ያንን አግሪጌሽን ሊፈጥሩ የሚችሉ ማይክሮኦርጋኒዝም ሊኖሩ ይችላሉ ብለን አስበን ነበርና እንዳሰብነው ተገኝቷል። በተለይ ፒኤቹ አምስት ነጥብ ሶስት አካባቢ መርጋት ይጀምራል። የስትሬኑ ወይም ደግሞ የስፔሺስ ባህሪ ነው እዛ ሆኖም ይረጋል። ስለዚህ ይሄንን አምስት ነጥብ ሶስት አካባቢ የረጋ እርጎ ስዊት እርጎ ነው የሚሆነው፣ ወይ ደግሞ ጣፋጭ እርጎ ነው የሚሆነው በተለይ ለህፃናት። አዎ ለህፃናት በጣም ተመራጭ ምግብ ነው ምክንያቱም በጣም እንዲኮመጥ አይፈልጉትም። የሆነ ትንሽ ጣፋጭነት ያለው እርጎ ነው የሚሆነው ። ስለዚህ የእርጎነቱን በሙሉ ያነሳናቸው ጥቅም አግኝቶ ሲበላም ደስ ብሏቸውም ደግሞ ወደውት እንዲበሉት ያደርጋል። እና ይህንን ስፒሽስ በቀላል የሚገኙ አይደለም። እኛ ጋ ግን ያው ያንን በቀላሉ እንደምናገኛቸው እንደጠበቅ ነው፣ ጥሩ ነው ያገኘ ነው። እና እነዚህ ስትሬኖች ደግሞ ኢንተርናሽናል ማርኬትን ፖተንሻል ሊኖራቸው ይችላል፣ ምክንያቱም አለም አቀፍ ያሉ ፋብሪካዎች እንዲህ አይነት እርጎ ለመስራት ስኳር ነው የሚጠቀሙ፣ በስኳር ነው ያንን ጣፋጭነት የሚጨምሩት። በተፈጥሮ ያንን ነገር ብታገኝ ደግሞ በጣም ተፈላጊ ነው የሚሆነው ማለት ነው። ስለዚህ እነዚህ ስትሬኖቹ የኢትዮጵያ ስትሬን ብቻ ሳይሆን ኢንተርናሽናል ማርኬትም ሊኖራቸው ይችላል። ወደፊቱ ያው እኛ የመሰራት ያለባቸው የፓተንት ስራ መስራት አለብን። ፓተንትድ ከሆኑ ግን የኢንተርናሽናል ማርኬት ላይ ቢገቡ ተጠቃሚ ነን እኛ። በጣም አመሰግናለሁ ዶክተር ውድ ጊዜን ሰተ እዚህ ስቱዲዮ የተገኝተ ይህንን ውይይት እንድናደርግ ስለፈቀድክ፣ በተለይ ደግሞ በዘርፉ ላይ ስራ መስራት ለሚፈልጉ ትልቅ አቅም ነው ብዬ ነው የማምነው። በዚሁ በዚ አጋጣሚ እንግዲህ ውድ ቤተሰቦቻችን ይህንን የምርምር ግኝት የምትፈልጉ ኢንዱስትሪው ላይ መግባትና መስራት የምትፈልጉ ወደ ባዮና ኢመርጂንግ ቴክኖሎጂ ጎራ ብላችሁ መረጃዎችን መውሰድ ከነ ዶክተር ተስፋ ማርያም አይነት ተመራማሪዎች ጋር በመወያየት ለሀገር ጥቅም እንዲውል ይሄ ምርምርን ገዛ ማድረግ ትችላላችሁ ማለት እንወዳለው። አብራችሁን ስለነበራችሁ ውድ ቤተሰቦቻችን ከልብ አድጌ አመሰግናለው። ይህንን ፕሮግራም እንድናዘጋጅና እንድናቀርብ ትልቁን ትብብር ያደረገልንን የኢኖቬሽንና ቴክኖሎጂ ሚኒስቴርን በድጋሚ ከልብ አድጌ እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።